የ አርባ አራት ዓመቷ ሚስትና የሁለት ልጆች እናት የሆነችው ስቴሲ ፌልድመን እንደ አውሮፓውያኑ ዘመን አቆጣጠር መጋቢት 2015 ቅዳሜ ቀን ሻወሯ ውስጥ ወድቃ ህይወቷ አልፎ ተገኘች። ከሻወሩ የሚወርደው ውሃ እላዩዋ ላይ እየፈሰሰ ሻምፖ፣ ኮንዲሽነርና የመታጠቢያ እቃዎች ወድቀው ባሏና ሁለት ልጆቿ ወደ ቤት ሲገቡ አገኙ። ሁኔታው የሚመስለው ሻወር ስትወስድ ወድቃ እንደሞተች ነው። ይሁንና ፖሊስ የጠረጠረው ግን ግድያ ሊሆን እንደሚችል ነበር። ልዩ እይታ የዩቲዩብ ቻናል የተለያዩ ጉዳዮችን በተለየ አቀራረብ ያቀርብላችኋል። በዛሬው ወንጀል ነክ እውነተኛ ታሪክ ትንታኔ የስቴሲ ፌልድመን ጉዳይን ይዞላችሁ ቀርቧል። ስቴሲ እንደ አውሮፓውያኑ ዘመን አቆጣጠር በ1970 ነበር የተወለደችው። በኢንዲያና ከሁለት እህቶቿ ጋር አደገች። ስቴሲን የሚያውቋት ሲገልጿት፣ መሳቅ መጫወት፣ የምትወድ ቤተሰቧን አብዝታ የምትወድ እንደሆነች ይገልጿታል። አንድ ጊዜ ላይ እህቷ ስትወልድ እሷን ለመንከባከብ እሷ ትኖርበት ከነበረው ቺካጎ ወደ ቦስተን ሙሉ በሙሉ አድራሿን ቀይራ እንደነበረም እህቷ ትናገራለች። ከዛም የአሁን ባሏ የሆነውን ሮበርት ፌልድማንን ትተዋወቅና የራሷን ቤተሰብ ለመመስረት በቃች። መኖሪያቸውንም በዴንቨር ኮሎራዶ በማድረግ ኑሯቸውን ቀጠሉ። በትዳራቸው ሁለት ልጆችን አፍርተዋል። በጎረቤቶቿና በማህበረሰቡ ውስጥ በንቃት የምትሳተፈውና ተወዳጅነትን ያፈራቸው ስቴሲ አንድ ቅዳሜ ጠዋት ስትነሳ ጤንነት አልተሰማትም። ወደ አልጋዋ ተመልሳት ተኛለች። ወደ ሁለት ሰዓት ተኩል አካባቢ አባት ሁለት ልጆቹን ይዞ ከቤት ይወጣና ወደሚያመልኩበት ቤተ ክርስቲያን ይሄዳል። በዛም ልጆቹ የጀመሩት የመጽሐፍ ቅዱስ ጥናት ይጠብቃቸዋል። አባት ልጆቹን አድርሶ ወደ ጉዳዩ ይሄዳል። ምሳ ሰዓት ላይ ደግሞ እናት መታ ልትወስዳቸው ተስማምተዋል። ከዛ ሲወጡ ደግሞ ወደ መጫወቻ የመሄድ እቅድን ይዘዋል። ይሁንና ቀኑ እንዳቀዱት አልሄደም። ምሳ ሰዓት ሲደርስና ልጆቹን ከጥናታቸው የሚወስዳቸው ይጠፋል። አስተማሪዋ ወደ እናታቸው ብትደውልም ስልኩ አይነሳም። ወደ አባት ስትደውል ማግኘት አልቻለችም። ከብዙ ሙከራ በኋላ አባትየውን ታገኝና ልጆቹን እንዲወስድ ትነግረዋለች። አባትየውም ልጆቹን ከጥናታቸው ይወስድና ወደ መጫወቻቸው ያመራል። ጉዳያቸውን ጨርሰው ወደ ቤት የተመለሱት ከሰዓት ዘጠኝ ሰዓት ካለፈ በኋላ ነበር። እንደ ሮበርት ቃል ከሆነ ወደ ቤት ሲገቡ የመኝታ ቤቱ ሻወር እየወረደ ይሰማ ነበር። ለማየት ወደ ክፍሉ ሲሄድ ግን ያልጠበቀው ነገር ይገጥመዋል። ልጆቹ ወደ ጎረቤት እንዲሄዱ ይነግራቸውና ወደ ፖሊስ ለእርዳታ ይደውላል። ፖሊስም ያለችበትን ሁኔታ ሲጠይቁት ሻወር ውስጥ ውሃ እየወረደባት እና ምላሽ እንደማትሰጥ ይነግራቸዋል። ከውሃ ውስጥም ወደ መሬት ጎትቶ ያወጣታል። ፖሊስ ሲፒአር ወይም የመጀመሪያ እርዳታ ደረቷን ጫን ጫን በማለት ትንፋሿን ለመመለስ እንዲሞክር ይነግረዋል። ይህንንም ለማድረግ ፖሊስ በስልክ እየመራው ነበር። እርዳታ ሰጪ በቦታው በተገኘበት ጊዜ ሙከራውን ቢቀጥልም ህይወቷን ግን ማትረፍ ሳይቻል ቀረ። ስቴሲ እንደተባለው ሞታ ተገኝታ ይሁን ወይም ግድያ ተፈጽሙባት የሚለውን ለማጣራት ቤቱን መቃኘት ይጀምራል። አንድ የታዘቡት ነገር ቢኖር ውሃ ሲፈስባት ነበር የተባለው ሻወር ቤት ውስጥ ፎጣው ተስተካክሎ እንደተሰቀለ፣ ወለሉም ምንም አይነት ውሃ እንደሌለው ሙሉ ለሙሉ ደረቅ እንደሆነ ነበረ። ሮበርት ከውሃ ውስጥ ጎትቼ አወጣዋት ማለቱና ወለሉ ደረቅ መሆኑ ጥርጣሬ እንዲያድርባቸው ያደርጋል። ይሁንና የሻወሩ ሲንክ ላይ የተበታተነ ሻምፖ ኮንዲሽነርና መታሻ ወዳድቀዋል። ይህም መደርደሪያው ተመትቶ ወድቆ ሊሆን እንደሚችል ያሳያል። ከዛ በተረፈ ቤት ውስጥም ሆነ ከውጪ ሰብሮ የገባ ወይም ትግል የነበረበት ነገር እንዳለ አያሳይም። ቤቱ በስነ ስርዓት እና በንጽህና እንደተያዘ ነው። ስቴሲ በሰውነቷ ላይ የተለያዩ ብልዞች ነበሩ፣ ግን ከመሞቷ ጋር የሚገናኙ ሊሆኑ አልቻሉም። በአጠቃላይ ቤት ውስጥ የተገኙት ነገሮች ግድያ የተፈጸመበት አይመስልም። ምናልባትም አሳዛኝ አደጋ ነበር። ሮበርት ለፖሊስ ቃሉን በሚሰጥበት ወቅት ከመሞቷ አንድ ቀን ቀደም ብሎ ከጓደኞቻቸው ጋር ፓርቲ እንደነበረባቸው መጠጥም እንደጠጡ ስቴሲም ማሪዋናም እንደወሰደች ገለጸ። በነጋታው ደካክሟትና ትንሽ አሟት እንደነበረ ከቤት ልጆቹን ይዞ ሲወጣም ተመልሳ ተኝታ እንደነበረ ገለጸ። ከዛም ባለፈ ስቴሲ ከልብ ጋር የተያያዘ በሽታ እንደነበረባት፣ ለዛም የተለያዩ መድኃኒቶችን እንደምትወስድ ተናገረ። በዛ ላይ የተለያዩ አይነት እጾችም ተገኙ። ይህም ምናልባት አብዝታ የተጠቀመችው ነገር እንድትወድቅ አድርጓት ሊሆን እንደሚችል ጥርጣሬ አስከተለ። ሌላው ፖሊሶች ያስተዋሉት ነገር እጇ ላይ ሰዓት እንደነበረ ነው። ይህም ሰዓት የብር ሰዓት ሲሆን፣ መዘነጫ እንደመሆኑ አንድ ሰው ሻወር ሲገባ እጁ ላይ አድርጎት እንደማይገባ ግልጽ ነው። ከዚህም ባለፈ የመጀመሪያ እርዳታ የሚሰጡት የእሳት አደጋ ቁጥጥር ወደ ቤት በደረሱ ጊዜ ሕይወቷን ለማትረፍ ሲረባረቡ ተባባሪ እንዳልነበረ ጭራሽም ስራቸውን እያስተጓጎለ ስላስቸገራቸው በፖሊስ እርዳታ ዞር እንዳስደረጉትም ገለጹ። በዛ ላይ ደግሞ የምትወስዳቸውን መድኃኒቶች ለመናገር እስከ ማቅማማትም እንደደረሰ አልሸሸጉም። የአስክሬን ምርመራም እንዲካሄድ እንደማይፈልግ ገለጸ። ይሁንና ምርመራው ተደረገ። በምርመራው የተገኘው ውጤት ግን እንደ ትናንትና ወስዳለች ያለው ማሪዋና በደሟ ውስጥ እንደሌለ አሳየ። ይሁንና በምን እንደሞተች ሊያሳይ የሚችል ማስረጃ ግን ሊገኝ አልተቻለም። የተገኙት የተለያዩ ብልዞችም ከወደቀችበት ለማውጣት ሲሞከር ከውሃ ውስጥ ስትጎተት ሊሆን እንደሚችል እንጂ ለሞት የሚዳርጋት አይነት አልነበሩም። በዚህም ሪፖርቱ የሞቷ ምክንያት በግልጽ ሳይወሰን ቀረ። በቀጣይ ቀኖች ሮበርት የተለያዩ እርስ በርሳቸው የሚጋጩ ታሪኮችን ለተለያዩ ሰዎችና የቤተሰብ አባላት ይናገር ጀምር። ስለዛ ቀን ሲያወራ ዛሬ ያለውን ነገ ማይደግምና ሆን ብሎ የሚናገረው ነገር ለአንዱ ሌላ ለሌላው ደግሞ ሌላ እንደሆነ ሰዎች ያስተውሉ ጀመር። በዚህም የተነሳ ፖሊስ በሰዓቱ ወደ ፖሊስ የደወለበትን የስልክ ጥሪ ቅጂ ማዳመጥ ጀመረ። ቤት ውስጥ ብቻውን እንደነበረ ቢናገርም ፖሊሶቹን እያወራ ከጀርባ ሽንት ቤት ፍላሽ ሲደረግ ይሰማ ነበር። በዛ ላይ የመጀመሪያ እርዳታ ሲፒአር በሚሰጥበት ሰዓት ትክክለኛ ሲፒአር የሚሰጥ ሰው የሌላው ሰው ደረት በሚጫንበት ሰዓት ሊኖረው የሚገባው የትንፋሽ መቆራረጥ ሳይኖረው በተረጋጋ ድምፅ ቁጥር ይቆጥር እንደነበር ተረዱ። በዚህም ምናልባትም ሲፒአር እየሰጣት እንዳልነበረ እና መረጃ ሊሆን የሚችል ነገር ሽንት ቤት ውስጥ እየከተተና ፍላሽ እያደረገ ሊሆን እንደሚችል ጠረጠሩ። ከዚህም በተጨማሪ የስቴሲ የሕይወት ኢንሹራንስ ብቸኛ ተጠቃሚ እንደሆነም አወቁ። ይህም ወደ 700 ሺህ ዶላር ነበር። ፖሊስ በተደጋጋሚ ከፖሊስ የሚነሱ ጥያቄዎችን በተገቢው ሁኔታ ለመመለስ ያቅማማ ነበር። በዛ ላይ የተለያዩ አንድ አይነት ያልሆኑ መረጃዎችንም ይሰጥ ነበር። ለምሳሌ አንዴ ጠዋት ልጆቹን ይዞ ወጥቶ ከሰዓት ከልጆቹ ጋር ወደ ቤት ነው የመጣሁት የሚል ከዛ ደግሞ በመሀል ልብስ ልቀይር ወደ ቤት መጥቼ ነበረ፣ ከላውንደሪ ክፍል ቀይሬ ወጥቻለሁ ግን አላየኋትም የሚል። ይሁንና ፖሊስ እርግጠኛ የሚሆንበት ነገርን አላገኘም። ይህ ከሆነ ከአራት ወር በኋላ አንድ ሴት ወደ ፖሊስ ያልታሰበ መረጃ ትሰጣለች። ይህም እያደር ለሮበርት መታሰር ምክንያት ሆነ። ጉዳዩ እንዲህ ነው። ሱዛን ትባላለች። በቲንደር ላይም ወልፍ የሚባል ሰው ትተዋወቃለች። እንደ ወልፍ ከሆነ ከሚስቱ ተፋቷል፣ በዚህም የፍቅር ግንኙነት ውስጥ ይገባሉ። ይሁንና አንዳንድ ባህሪዎቹ እንዳልተፋታ የሚያሳዩ ነበሩ። ፎቶቹን ተጠቅማ ጎግል በምታደርግበት ሰዓትም ወልፍ ብሎ የተዋወቀችው ሰው ሮበርት ፌልድማን እንደሆነ ትረዳለች። የሚስቱንም ኢሜል አድራሻ ታገኛለች። በዛም ትጽፍላታለች። ይህ የሆነው መጋቢት ወር ቅዳሜ ቀን የሞተችበት ቀን ላይ ነበር። በኢሜል ካወሩ በኋላ ስልክ ቁጥርም ተቀያይረው ከሮበርት ጋር ስለነበራት ግንኙነት አውርቷል። ይህም ከጧቱ ሶስት ሰዓት አካባቢ ነበር። በዚህም ስቴሲ ይህ የመጨረሻ እንደሆነ፣ ተደጋጋሚ እንደዚህ አይነት ክስተቶች እንደነበሩ እና እሷም የተለያየ አይነት ስያሜ እንደሚሰጣትም አወቀች ሲመጣም ፍቺ እንደምትጠይቅ ነግራት ስልኩ ይቋርጣል። ሶስት ወር ያህል ካለፈ በኋላ ሱዛን ኢንተርኔት ላይ በተቀመጠችበት ዝም ብላ ጉግል ማረግ ትጀምራለች። በዛው ተፋተው ከሆነ ብላ ስቴሲ ያለችበትን ለማወቅ ጉግል ስታደርግ ያገኘችው የመቃብሯን ፎቶ ነበረ። የሞተችበትም ቀን በስልክ ያወሩበት ቀን እንደሆነ ስትገነዘብ ለፖሊስ ደውላ መረጃ ትሰጣለች። ፖሊስ ከሌላ ቦታ ኤክስፐርት በማምጣት ጉዳዩን እንዲያይ ያደርጋል። ይህም ኤክስፐርት የሞቷ ምክንያት መታፈን ወይም መታነቅ እንደሆነ ያረጋግጣል። ጥር 2017 ላይ ሮበርት በቁጥጥር ስር ዋለ። ይሁንና በዋስና እግር ላይ በሚደረግ እንቅስቃሴን መቆጣጠሪያ ማሽን እንዲፈታ ተደረገ። ከህይወት ኢንሹራንስ የወሰደውንም ገንዘብ ጠበቃ ቀጥሮበት ይከራከር ጀመር። ይሁንና የፍርድ ሂደቱ እንደታሰበው የፈጠነ አልነበረም። ጭራሽ የኮሮና ቫይረስ በመግባቱ የፍርድ ሂደቱ ተራዘመ። እግሩ ላይ የተደረገለት ማሽን ከቤቱ በተወሰነ ርቀት እና የተወሰኑ ቦታዎች ይህም ሆስፒታል ወይም እቃዎችን ለመገዛዛት እንዲወጣ ብቻ የታሰበ ቢሆንም እሱ ግን በሳይክል እየሄደ በተለያዩ የከተማዋ ቦታዎች ላይ እንደታየም ታውቋል። በዛ ላይ የተለያዩ የውሸት ስምና የውሸት ታሪኮች እየፈጠረ ሴቶችን ይቀርብም ነበር። በስተመጨረሻም ከተለያዩ መዘግየቶች በኋላ ከሰባት ዓመት በኋላ በ2004 ፍርድ ተሰጠ። እንደ ኤክስፐርቶች ገለጻ እና ሪሰርች ከሆነ ሰውነቷ ላይ የነበሩ ብልዞች ከሻወር ሲጎትታትና ሲፒአር ሲሰጣት የተገኙ ሳይሆኑ መቷት የበለዙ እንደሆኑ ይህም ከሱዛን በተቀበለችው ስልክ ጥሪ መነሻነት ፍቺ ይፈልጋለው በሚል የተነሳ ጸብ ሊሆን እንደሚችል ተገነዘቡ። እሱ ራሱም በተለያየ ጊዜ የሰጠው የተለያየ ቃልና ግራ አጋቢ ድርጊቶች ገዳዩ እሱ እንደሆነ ሊረጋገጥ ተቻለ። በዚህም የእድሜ ልክ እስራት ተፈረደበት።